በጋራ መኖሪያ ቤቶች አካባቢ የሚፈጠሩ ግጭቶችን አስቀድሞ መከላከል ለአዲስ አበባ ከተማ ሰላም መስፈን ጉልህ ሚና እንዳለው ተገለጸ። በጉዳዩ ዙሪያ ከጋራ መኖሪያ ቤት ማህበራት ሰብሳቢዎችና ከፖሊስ አካላት ጋር ስልጠናዊ ውይይት ተካሂዷል። ረዳት ሳጅን መልካሙ ዜና ዝርዝራለሁ ስልጠናዊ ውይይቱ የተካሄደው በከንቲባ ጽፈት ቤት የመሰብሰቢያ አዳራሽ ሲሆን በስልጠናዊ ውይይቱ ላይ በኢፌዴሪ ሰላም ሚኒስቴር የግጭት ጥናት ትንተና ዴስክ ኃላፊ የሆኑት አቶ ይትባረክ ተስፋዬ፣ በአዲስ አበባ ፖሊስ ጠቅላይ መምሪያ የማህበረሰብ አቀፍ ፖሊስ አገልግሎት ዳይሬክተር ረዳት ኮሚሽነር አይናለም በየነ፣ የአዲስ አበባ ቤቶች ልማት ኮርፖሬሽን ምክትል ቢሮ ኃላፊ አቶ ሙሉነ ፈይሳ፣ የሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ አቶ ተስፋዬ ደንዲር አባገዳዎችና የጋሞ አባቶች ተገኝተዋል። በግጭት አፈታት ዙሪያ ጥናታዊ ጽሑፍ ያቀረቡት አቶ ይትባረክ ተስፋዬ አላማው በግጭት ምክንያት የሚመጣውን ሁከት መከላከልና መቀነስ ለማስቻል ነው ብለዋል። እንደ ሀገርም ሆነ እንደ ኮንዶሚኒየምም ሆነ ግጭት ያው አይቀሬ ነው። ግጭት ይከሰታል። ግጭት ተፈጥሯዊ ነው። ነገር ግን ዋናው ነገር ግጭት ወደ ሁከትና ብጥብጥ እንዳይሄድ ግጭትን ባለበት የማስቆም ስራ ወሳኝ ነው የሚሆነው። ንብረት ሳይወድም ህይወት ሳይጠፋ ሰው ሳይፈናቀል ግጭትን ቀድሞ መከላከል አስፈላጊ ነው ነው። ለዚህም በርካታ ስራዎች እየተሰሩ ነው ያሉት። እንደ ሀገርም ያው ግጭት ከመከሰቱ በፊት ምልክቶች አሉት። እነዛን ምልክቶች ስናይ ስንሰማ፣ ያ ግጭት እንዲፈታ ቀድሞ መከላከል ያስፈልጋል ማለት ነው። የሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ አቶ ተስፋዬ ደንዲር በበኩላቸው የጋራ መኖሪያ ቤቶች አካባቢ እየተፈጠሩ ያሉ አለመግባባቶችንና ግጭቶችን ለመፍታት ኮሚቴ ተዋቅሮ ከአዲስ አበባ ፖሊስ ጋር በጋራ እየተሰራ ነው ሲሉ ገልጸው፣ ይህንን ለማጠናከርም ስልጠናው ወሳኝነት እንዳለው ተናግረዋል። ከተማችን የአዲስ አበባ ፖሊስ ኮሚሽን የወንጀል መከላከል ማህበረሰብ አቀፍ ፖሊስ አገልግሎት እስከ ወረዳ ያለው የኛ የሰላምና ጸጥታ ቢሮ አመራሮች ታች ድረስ ባለሙያው ዳይሬክተሩ ጨምሮ በጥምረት ነው የሚሰሩት። በጋር አንድ ላይ ሰርተው ያመጡት ነው። የመንከባከብ የሚያጋጥማቸው ችግሮችን የመፍታት ኮንሰልት የማድረግ ሙያዊ ድጋፍ የመስጠት፣ የማበረታታት ስራዎች አብረው እየሰሩ ከማህበረሰቡ ጋር እነዚህ ትልልቅ ባህሎች ካላቸው አካላት ጋር በጥምረት ሆኖ በጋራ እየተሰራ ነው ያለው። በስልጠናዊ ውይይቱ ላይ ተገኝተን ያነጋገርናቸው የስልጠናው ተሳታፊዎች ከዚህ ቀደም የግጭት መንስኤዎችን በመለየት ከባለድርሻ አካላት ጋርና ከነዋሪው ጋር እንደሚሰሩ ጠቁመው ስልጠናው ወደፊት ከዚህ በተሻለ እንድንሰራ ያግዘናል በማለት ተናግረዋል። ጋራ ኮንዶሚኒየም ቤቶች ሰብሳቢዎች አሉ። ከነሱ ጋር በጋራ አብረን እንሰራለን። ችግሮችንም ቀድመን የመለየት ችግሮች ሳይባባሱ ቶሎ ብለን ችግሮች ወደ ጉሩፕ ጸፍሉ እንዳይለወጡ አስቀድመ ችግሮችን እየፈታን እየሄድን ነበር የነበረውና ያንን የሚያጠናክር ዛሬ ደግሞ ያው ስልጠና የወሰንንበትና በተለይ የአገር ሽማግሎችም እንደ ታርጎ ችግሮች እንደሚፈቱ በደንብ ከሳች ከነሱም ብዙ ትምህርት ያገኘንበት ሁኔታ ነው ያለው። ከአካባቢያችን ካለው ከወረዳው ሰላምና ጸጥታ፣ ከክፍለ ከተማው ፖሊስ፣ ከወረዳው ፖሊስ እንዲሁም ከአጠገባችን ካለው ከኮሚኒቲ ፖሊስ ከሆንን የሰራነው ስራ ሲኖር ግጭት አፈጣት ላይ ደግሞ በተመለከተ ዛሬ ያገኘነው ግብዓት በቀጣይ ለምንሰራው ስራ ጥሩ ጠቀሜታ ይኖረዋል ብዬ አምገምታል ከመድረኩም ከተሳታፊዎች ለተነሱ ጥያቄና አስተያየቶች ምላሽ ተሰጥቶባቸዋል።